ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘመትናል። በመጀመሪያም ዋና ዋናዎቹን ፋኖ በጎጃም የተለያዩ ገድሎችን መፈጸሙን ቀጥሏል። እየመራን ያለነው አሰቃቂ እና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው ሲሉ የሀገሪቱ የጤና ባለሙያዎች አማረሩ። የስራ ማቆም አድማ ለማድረግም ዝተዋል። ያገዛዙ ፌዴራል ፖሊስ ስዩም ተሾመን ለማግኘት እንዳልቻለ ለአሻንጉሊቱ ፍርድ ቤት ገለጸ። ወደ ዝርዝሩ አልፈናል። ከአማራ ፋኖ ህዝባዊ ድርጅት የተሰጠ አስቸኳይ መግለጫ። ጅራፍ ራሱ ገርፎ ራሱ ይጮኋል። የአማራ ህዝብ ከሚደርስበት ስርዓታዊና መዋቅራዊ ጥቃቶች ራሱን ለመከላከል የትጥቅ ትግል ብቸኛ አማራጭ ሆኖ በመገኘቱ እኛ ልጆቹ በውስን አቅም የጀመርነው ትግል ዛሬ ላይ ድርጅታዊ ቁመና የተላበሰ ወሳኝ የትግል ምዕራፍ ላይ ደርሰዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ብቸኛው የአማራ ህዝብ አታጋይ ድርጅት ሆኖ በመገኘቱ ላለፉት 50 ዓመታት የአማራ ህዝብ ለህዝብም ሆነ ለዓላማው የጸና መሪና አታጋይ ድርጅት እንዳይኖረው በብዙ አካላት ሲሰራበት የኖረውን የዘመናት ሴራና ሸፍጥ በመበጣጠስ አዲስ ታሪክ መስራት ተችሏል። ዛሬ ትግላችን ህዝባዊ መሠረቱ የሰፋ በሰው ኃይል፣ ባደረጃጀት፣ በትግል አድማስ በወታደራዊ ቁመና ከአማራ ህልውና አልፎ የኢትዮጵያ ሀገረ መንግስት የማስቀጠል ቁመና ላይ ደርሷል። በአማራ ትግል ውስጥ ብቻ ሳይሆን አሁን ባለው የኢትዮጵያ ትግል ውስጥ ብቸኛው ባለፍኖተ መርህ የትግል ባለቤትም ነው ድርጅታችን አፋድ። በዚህ መራር መስዋዕትነትን በሚጠይቅ ትግል ውስጥ ስናልፍ አደረጃጀታችን ሁሉን አቀፍ አሳታፊ ማዕከላዊነቱን የጠበቀ ለማድረግ ረዥም ርቀት ተጉዘን ሰርተንበታል። የአማራ ፋኖ አንድነትን ወደ አንድ ሀቀኛ መሪ ድርጅት ለማምጣት በነበሩ ውጣ ውረዶች ሁሉ ለአማራነት ክብር ለሰማዕታት የትግል አደራ ስንል በርካታ የነገር ቀስቶችን ዝቅ ብለን አሳልፈናል። ከጎንዮሽ የሚወረወሩ ቀስቶችን ህመሙ እየጠዘጠዘንም ቢሆን ስለ ታላቁ የአማራ ህዝብ ክብር ብለን ትግሉ ላይ ብቻም አተኩረን ሰርተናል። ሆኖም ግን በየጊዜው የሚወረወሩ የነገር ቀስቶች ወደ ትንኮሳ ብሎም ወደ ጦርነት ተቀይረው ወገን ባልናቸው አካላት የድርጅታችን አፋድ ሰራዊትና አመራሮችን የማጥቃት እንቅስቃሴዎች በርትተዋል። አፋድ ብቸኛው የአማራ ህዝብ የትግል ድርጅት እንደመሆኑ መጠን ትግሉ አቅጣጫውን እንዳይስት በከፍተኛ የኃላፊነት ስሜት የህልውና ትግሉን በመምራት ላይ በምንገኝበት ሁኔታ በአራቱም ጠቅላይ ግዛቶች በተጠና መንገድ በአመራሮችና በሰራዊት ላይ በተደጋጋሚ የማጥቃት እርምጃዎች ተወስደው ቤት ንብረታቸውን ትተው ለህልውና ትግል ብለው የወጡ እንቆ አባልና አመራሮችን ህይወት ቀጥፏል። የታችኛው ሰራዊት አብሮ የሚታገል የጋራ መስዋዕትነትን የሚቀበል ሆኖ እያለ ድርጅት ያልመሰረቱ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅት ጋር በቅንነት አብሮ ከመስራት ወይንም አማራጭ ሀሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ህዝብ አንድያ የሆነውን ድርጅት ለማፍረስ ዘጠኝ ወር ሙሉ ያለ መታከት ሰርተዋል። ከዚያም አልፈው የአማራ ጠላት የሆኑ ድርጅቶችን አስቀድመው በአማራ አርበኞች አጥንትና ደም የጎመራውን ትግል አሳልፎ ለመስጠት እየሰሩ መሆናቸውን በአደባባይ የራሳቸው ነግረውናል። ከፋፋይ የሆኑ ቃል አቀባይ ሚዲያዎቻቸውም ይህንኑን ጉዳይ አንዴ ለማሳመን ሌላ ጊዜ ለማስተባበል ነገሩ አንቺው ታመጪው አንቺው ታሮጪው ሆኖባቸው የደከሙትን ርቀት በአርማሞ ታዝበናል። ከቃላት ባሻገርም ለዚህ ያልተቀደሰ ጋብቻ ብቻ እንቅፋት ይሆናሉ ብለው ያሰቧቸውን የነቁ የአማራ አርበኞችን ለማጥፋት ሲሉ በጎንደር ጠቅላይ ግዛት ደቡባዊ ቀጠናዎች ላይ በድርጅታችን አመራሮችና ሰራዊታችን ላይ በሽምግልና ሰበብ ከበባ እያደረጉ ትጥቅ ማስፈታትና ተከታታይ ጥቃት እየከፈቱ መሆኑ ህዝባችን የአይን ምስክር ነው። ይህን የሶስተኛ ወገን ወይንም የአማራ ጠላቶች ፍላጎት ለማሳካት ያለመ ማጥቃትን በተመለከተ ጅራፍ ራሱ ገርፎ ራሱ ይጮኻል እንዲሉ በአማራ ፋኖ አደረጃጀቶች ስም በግለሰቦች የተጻፈ መግለጫ ወጥተውም ተመልክተናል። መግለጫው የትግሉን መነሻ ዓላማ የሳተ የሐሰት ትርክትና ፍረጃን ተከትሎ የዘር ማጥፋት ወንጀል የተፈጸመበትን የአማራ ህዝብን ከጥቃት እታገላለሁ ብሎ ከተነሳ አካል የማይጠበቅ ለራሱም በሐሰት ትርክትና ፍረጃ የተሞላ የራሱ ሳይሆን የሌሎች ፍላጎት ማስፈጸሚያም ሆኖ አግኝተኗል። አፋድ የህልውና አደጋ ያለበትን የአማራ ህዝብን ያለ አታጋይ ድርጅት፣ ያለ ፍኖተ መርህና፣ ያለመሪ መሪ እንዲቀር የማድረግን ሴራን አጥብቆ የሚታገል በመሆኑ እንዲህ አይነት የሐሰት ፕሮፓጋንዳዎችን ከዚህ በላይ መታገስ አይችልም። ስለሆነም አንደኛ፣ ባለፉት ሁለት ዓመታት መራር የትግል ጉዞዎችን የተረዳነው ሀቅ ያለ ድርጅት የሚደረግ ትግል ወደፊት የመራመድ እድል እንደሌለው ነው። ፖለቲካዊ የትግል ዓላማን የያዘ ታጋይ የትግል መንገዱን ተቋማዊ የማድረግ አስገዳጅ ሁኔታዎችም አለበት። ይህን ማድረግ ያልቻሉ አደረጃጀቶች በግለሰቦች ፍላጎት ትግሉን አደጋ ላይ የሚጥል ስምሪት ወስደዋል። ከአማራ ጽንፈኛ ጠላቶች ጋር ለመስራትም ሲሉም ብቸኛውን የአማራ ህዝብ አታጋይ ድርጅት የማጥቃት ተልኮን እስከ መቀበል ደርሰዋል። ሁለተኛ በአራቱ ማደረጃጀቶች መግለጫ ላይ በስም በተጠቀሰው በጎንደር ጠቅላይ ግዛት ደቡባዊ የውጊያ ቀጠናዎችም ሆነ በሌሎች የአማራ ጠቅላይ ግዛቶች በሆኑት ጎጃም፣ ሸዋ እና ወሎ ወገን ካልናቸው አደረጃጀቶች የተፈጸሙ ማጥቃቶች የትግሉን አከርካሪ የመስበር የአማራን ብቸኛ አታጋይ ድርጅት የማጥፋት የጠላት ትልቁ ግብ ማስፈጸሚያ ስለመሆኑ መላው ህዝባችንና የትግላችን ደጋፊዎች እንዲያውቁልን እንፈልጋለን። ሶስተኛ፣ በአሁኑ ሰዓት ትግላችን ድርጅታዊ ሆኖ እያለ ፋፍዴን በሚል ስያሜ የሚደረጉ የጥላቻ ቅስቀሳዎች የዚህ አፋድን የማጥፋት የጠላት ፍላጎት አካል ሆኖ ይታያል። ፋፍዴን በትጥቅ ትግሉ መነሻ ወቅት የህልውና ትግሉን ቀድመው በተረዱና በነቁ በተቋማዊ አሰራርና በመርህ መታገል አስፈላጊነትን በተረዱ ታጋዮች የተፈጠረና ከአንድ ዓመት በፊት ከሌሎች አደረጃጀቶች ጋር ተዋህዶ የአማራ ፋኖ በጎንደርን የፈጠረ መሆኑ እየታወቀ ስሙን ደጋግሞ እየተነሳ ያለው በተለይ በአማራ ምሁራን ላይ ያነጣጠረ የፍረጃና የጥላቻ መሳሪያ ተደርጎ መሆኑንና የአማራ ምሁራን ከፋሽስት የጣሊያን ወራሪ ጊዜ አንስቶ የአማራ ጠላቶች ዋነኛ ኢላማ ሆነው መኖራቸውን መላው ህዝብ እንዳይዘነጋው እናሳስባለን። አራተኛ፣ በአራቱም ጠቅላይ ግዛቶች ያለው ሰራዊታችን የወታደራዊና ፖለቲካዊ አመራሩ ሙሉ ትኩረቱን በህዝባችን ላይ ጦርነት ባወጀው ዋናው ጠላት መሆኑን ዛሬ የምናረጋግጣለን። ሆኖም ግን ራስን መከላከል ተፈጥሯዊ ግዴታ ነውና በማንኛውም ሁኔታ ለሚፈጸሙ ትንኮሳዎች ተገቢውን ምላሽ ለመስጠት የምንገደድ መሆኑን በህዝብ ይታወቅልን አምስተኛ አፋድ የአማራ ህዝብ የህልውና ትግል መስመሩን እንዳይስት በከፍተኛ የኃላፊነት ስሜት ድርጅታዊ ትግሉን መምራቱን ይቀጥላል ስድስተኛ ህዝባችንና መላው የፋኖ ታጋይም ሚዲያ ላይ ያለውን ፕሮፓጋንዳ ብቻ ሳይሆን እውነታውን መርምሮ እንዲረዳና ብርቱ መስዋዕትነት የተከፈለበትን ትግል እንዲጠብቅ ለማሳሰብ እንወዳለን የአማራ ትግል የማዕዘን ድንጋይ ወንድማማችነት እህትማማችነት ነው ድል ለአማራ ፋኖ ህዝባዊ ድርጅት መጋቢት 30 2017 ዓ.ም ፋኖ በጎጃም የተለያዩ ገደሎችን መፈጸሙን ቀጥሏል። በዚህ መሰረት አንደኛ፣ ባህር ዳር ላይ በአንደኛ ክፍለ ጦር ኦፕሬሽን ኃይል የተፈጸመው ልዩ ተልእኮ ሶስት ቦታዎችን ኢላማ ያደረገ ነበር። በልዩ ዘመቻውም ወደ ገጠር መንገድ መሄጃ አልካን አካባቢ የአገዛዙ ሰራዊት ማመላለሻ ሰርቪስ በፈንጂ ማቃጠል ተችለዋል። ቀበሌ 16 ገበያው አካባቢ ያለ የፌዴራል ፖሊስ ቢሮ ውስጥም ፍንዳታ የተፈጸመ ሲሆን የአገዛዙ ሰራዊትና እስረኛ ማመላለሻ መኪናም ማቃጠል ተችሏል። ጠቅላይ ፍርድ ቤት ላይ አንድ ባለስልጣን ቬይት ይዞ ሲወጣ የቦምብ ጥቃት ተፈጽሞበታል። በላይ ዘለቀ ስምንተኛ ክፍለ ጦር አባ ኮስተር ብርጌድም ታሪክ ሰርቷል። ትላንት መጋቢት 292017 ዓም ዓ ምት አምባ ዲስባ ቀበሌ ከቀኑ 10 ሰዓት ላይ የብርጌዱን ልዩ ኮማንዶ ለመክበብ ሙከራ ያደረገው የአብይ ጥምር ጭፍራ በገዛጁ እሳት ጠጥቶ ተመልሷል። በውጊያው ብሬን ተኳሹን ጨምሮ ከ10 በላይ አስክሬን ታቅፎ ለቁጥር የሚታክት ቁስለኛውን ተሸክሞ ፈርጥጧል። በደረሰበት ውርጅብኝ የተበሳጨው አራዊት ጭፍራ ሰራዊት ሦስት ንጹሐን አርሶ አደሮችን ከቤት እያወጣ ረሽኗል። እነሱም አስጨንቅ ቁሜ አርሶ አደር ደሴ መኩዬ አርሶ ወደር ደነቀ ሸክሞ ነዋሪ ሲሆኑ ከነሱ በተጨማሪም ታፍነው በዱላ የተደበደቡና የጠላት አስክሬንና ቁስለኛን ተሸክመው እንዲሄዱም አስገድደዋል። በዛሬው እለትም መጋቢት 3/2017 ዓ.ም በላይ ዘለቀ ስምንተኛ ክፍለ ጦር ደባይ ጮቄ ብርጌድ የጠላት ዋና ምሽግ በሆነችው ቁይ ከተማ በመግባት ከባድ ጥቃት በመፈጸም ከምሽጉ በማስሮት ሙትና ቁስለኛን ማድረግ ችሏል። እየመራን ያለነው አሰቃቂና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው ሲሉ የአገሪቱ የጤና ባለሙያዎች አማረሩ። በ30 ቀን ምላሽ ካላገኙ እስከ ስራ ማቆም የሚደርስ እርምጃ እንደሚወስዱም አስታውቀዋል። ለብዙ ዓመታት ተምረንና ዋጋ ክፍለን ኅብረተሰባችንን በማገልገል ላይ የምንገኝ ቢሆንም እየመራን ያለነው አሰቃቂና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው በማለት በኢትዮጵያ የሚገኙ የጤና ባለሙያዎች ባወጡት የአቋም መግለጫ አስታውቀዋል። ከባዱን የህክምና ትምህርት ሌት ተቀን ተክተን በማጠናቀቅ ለብዙ ዓመታት ህዝባችንን ደከመን ስለቸን ሳንል ስናገለግል ለልፋታችን ተገቢውን ክፍያም ሆነ ክብር አግኝተን ሳይሆን ለዚያ በቃን የህዝብ አደራ እንዲሁም የሙያ ስነ ምግባር ግድ ብሎን እንደሆነ ሊታወቅ ይገባል፣ ያሉት የጤና ባለሙያዎቹ ሙያችን ከየትኛው ሙያ ቢልቅ እንጂ የማያንስ ሆነው ሳለ የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋ እና ከሰው በታች የሆነ ኑሮ እንድንገፋ ተገደናል ብለዋል። እንደ ምሳሌ ያቀረቡትም አንድ ሐኪም ከኩዮቹ በተለየ ሁኔታ ሙሉ ጊዜውን ለትምህርት ሰውቶ ቢወጣም በሙሰኛ የአገዛዙ ኃላፊዎችና ብልሹ አሰራር ምክንያት በሚያሳዝን ሁኔታ ስራ የማግኘት ህልሙ የተቀጨበት ጊዜ ላይ ደርሰናል ብለዋል። በብዙ ፈተና ስራ ላይ የተሰማራ ባለሙያም መሰረታዊ ፍላጎቱን ማለትም ምግብ፣ ልብስና መጠለያ ለማሟላት የማይበቃ ደሞዝ ይዞ የሰራበትን ትርፍ ሰዓት ክፍያ ለመጠየቅ ልመና መውጣቱ ኑሮውን ሲኦል አድርጎበታል ብለዋል። ሰው በጥረቱና በከ ተፈቅዶ መስዋዕትነት ልክ ሊካሰስ ሲገባው በሀገራችን ግን መታከሚያቶ ህይወቱ የሚያልፈውን የጤና ባለሙያውን ቁጥር ሳይጨምር በተስፋ ማጣትና ድባቴ ውስጥ ሆኖ ራሱን ስለሚያጠፋው ሐኪም ዜና መስማት የተለመደ ሆኗል በማለት ሁኔታውን አስረድተዋል። አገዛዙ ጆሮ ዳባ ልበስ ማለቱን የተቹት ባለሙያዎቹ በግልጽ የሚታየውን አሰቃቂ ያሉትንና ከየትኛውም የዓለም ክፍል የጤና ባለሙያ የወረደ ኑሮ እንድንመራ የተደረግንበትን ሁኔታ በድጋሚ ትኩረት ሰጥቶት እንዲመለከተው ጠይቀዋል። አገዛዙ ለጥያቄዎች ፈጣን ምላሽ እንዲሰጣቸው የጠየቁት ባለሙያዎቹ በሰላሳ ቀን ምላሽ ካላገኙ እስከ ስራ ማቆም የሚደርስ እርምጃን ለመውሰድ ዝተዋል። አዲስ የተመረጡት የአብን አመራሮች በድርጅቱ ስም እንጀራ ለመብላት ነው ሲሉ ዶክተር ደሳለኝ ጫኔ የተቹ፣ ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱና በአጭር ጊዜ የሰራና በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን ወይንም ፖለቲካል ከረንሲ እንዲያጣ የተደረገ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ ነው ብዬ ስለማምን ነው ብለዋል። የአማራ ህዝብን ባይጠቅም እንኳን የማይጎዳ ቢሆን ኖሮ የተሾሙት አመራሮች እንጀራ በልተው ቢያድሩ በግሌ ችግር የለብኝም ብለዋል። የፖለቲካ ምህዳሩ ሲፈቅድ ለአማራ ህዝብ ከዚያም ባለፈ መላው ኢትዮጵያውያንን ታግሎ ማታገል የሚችል ድርጅት እንዴት መመስረት እንደሚቻል ማንቃት፣ ማስተማር፣ ግራስሩትስ ኦርጋናይዚንግ፣ ፖለቲኪንግ፣ ስቴትማንሺፕ፣ አድቮኬሲ እና ዲፕሎማሲ የተማርንበት ስለሆነ አንድ ቀን ቫይብራንት የሆነ ድርጅት መመስረታችን አይቀርም ብለዋል። ዛሬ በእርግጥ ፖለቲካው የጠመንጃ ፈሙዝ በሆነበት ሀገር የፖለቲካ ፓርቲ ከአጭር ጊዜ አንጻር ፋይዳው ዝቅ ያለ ነው በማለት ተችተዋል። የአገዛዙ ፌዴራል ፖሊስ ስዩም ተሾመ የተባለውን ግለሰብ ለማግኘት እንዳልቻለ ለአሻንጉሊት ፍርድ ቤቱ ገለጸ። አቶ ዮሐንስ ቧያለው እና አቶ ክርስቲያን ታደለ በአሻንጉሊት ፍርድ ቤት ተከሰው ጉዳያቸው በመታየት ላይ እያለ ስዩም ተሾመ የተባለው የአገዛዙ አጋፋሪ መጋቢት 11 2017 ዓ.ም ባስተላለፈው ፕሮግራሙ ከተከሰሱበት ጉዳይ ጋር በተያያዘ የአማራን ወጣት አስፈጅተዋል፣ ድሽቃ መሳሪያ መግዣ ጠይቀዋል፣ ወዘተ በሚል በፍትህ ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር ሕግን የተላለፈ ፕሮግራም ስላቀረበ የፌዴራል ፖሊስ ለዛሬ መጥሪያ አድርሶለት ችሎት እንዲያቀርበው ቢታዘዝም የአገዛዙ ፖሊስ ሰውየውን አላገኘሁትም በማለት አፍ ይዘዋል። በዚህ ላይ አቶ ዮሐንስ በያለው አስተያየት ሲሰጡ ካሁን ቀደምም በስም ማጥፋት ወንጀል ፍርድ ቤት ከስሸው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶ እያየው ሰላምታ እየሰጠው ነው የሚመለሰው። ትምህርት ሳያገኝ በመቅረቱ ነው አሁንም ተመሳሳይ ድርጊት የፈጸመው በማለት ሞግተዋል። አገዛዙ ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የሰጣቸው የመንግስት አክቲቪስቶች ናቸው። አማራ ሲሆን የትም ይገኛል። ደብል ስታንዳርድ ነው የፌዴራል ፖሊስ የሰጠው መልስ ለእኛ አሳማኝ አይደለም፣ ሲሉ አቶ ዮሐንስ ተችተዋል። አቶ ክርስቲያን ታደለ በበኩሉ ወስፌ ሲለግም ቅቤ ያወጋም የሚባለው አባባል እውነት መሆኑን ያሳየ ነው ብለዋል። ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሀሜተኛ ነው፣ በማለትም ተችተዋል። እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ። የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል ነው። እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው በማለት መልሱን ተችተውታል። እውነቱን ንገረን ካላችሁ ስዩም ያልታሰረው አማራ ነኝ ስላላለ ብቻ ነው በማለት ለፍርድ ቤቱ ሀሳቡን ገልጸዋል። በስተመጨረሻም የተከሳሾች ጠበቃዎች በደንበኞቻቸው ላይ የተላለፈው ፕሮግራም ህግን የተላለፈ በመሆኑ ፖሊስ ያለምንም ምክንያት ስዩምን እንዲያቀርብ ይደረግልን ብለዋል። አሻንጉሊት ፍርድ ቤቶም በድጋሚ የአገዛዙ ፌዴራል ፖሊስ ስዩም ተሾመን እንዲያቀርብ ለሚያዝያ 7 2017 ዓ.ም ቀጠሮ ሰጥቷል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም